ከዚህ በላይ የምናገረው ነገር የለኝም። ኦይ አንቺንም ነው ሰው ከዚህ ነገር የለኝ ዳለ አጥሩ ሰባብሮ አጥሩ ስሰበር እዛ በእናታችሁ እኔ ስለ አይነ ስውር ነኝ አይነ ስውር ነኝ። በነፍስ ይሁናችሁ እኔ አይነ ስውር ነኝ አይነ ስውር ነኝ። መግቢያ የለኝም መውጫ የለኝም። ተው ስለ ብሔር ስለ ብሔር እኔ እግዚአብሔር ሰው ከሆናችሁ በክርስቲያን አምላክ ከሆናችሁ በክርስቲያን አምላክ፣ ሙስሊም ከሆናችሁ በሙስሊማችሁ አምላክ እኔ መግቢያ የለኝ መውጫ የለኝ፣ አይነ ሰው ወድ ነኝ፣ ስለ እግዚአብሔር ስላቸው፣ ጥራሹ ቤቱ በጋስ እያርከፈከፉ ንብረት የቆቆል አቃጠሉት። ከዛ በኋላ እጅ በእጅ ወጥቶ ሴትየዋ ተቃጠለች ብለው አስወጡ ከፍቶች ነበሩ። እነዛ ከፍቶች እየ ስለው ኦ ስለ ምደርስ ሰው የለኝ ምን የለ በቃ በቃ እራቆቴ እንደይህ ይሄ ተንቀጠቀጥኩ። ስለ ነፍስ እያልኩ ስለ አይነ ስውር ስለ አይነ ስውር እያልኩ የሁላ ጎረምሳ አራቀፈኝ። በቃ አንድ ከቤት እንጨትም እንጨት የእንጨት አይነት የላት። ይኸው ቤቱ አይታችሁ ከሆነ አንድ ነገር የሁላ ቤት በሞላ ሁለት እኔ ምንም ባለቤቴን ማዳን አልቻልኩም። ክርስቶስ አቤት እያልኩ እያለቀስኩኝ አቤት ፈጣሪ ድረስልኝ እያልኩኝ በአሳቃቂ ሁኔታ ባለቤቴን ገደሉ። ከገደሉ በኋላ አረዱት፣ በቢላዋ አርደውት አስከሬን ማን ወንድ ነው መጥቶ የሚያነሳ እያሉ ከዝን ሰዓት ሙሉ ልጄ በየቦታው እየተንከራተተ ውለድ ልጆች ነበሩኝ። እነሱንም ሊገሏቸው ነፍሳቸውን ሰው አተረፈ ሲያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባላል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን አመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው በተለይም በአርሲ ሽርካ አካባቢዎች በደንባባ ጠሬታ፣ ኬላ ጉና፣ እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም፣ አመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው። ህዝቡ እንግዲህ ሕፃናት ሮጠው ማምለጥ የማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋሌ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱም አዳነ ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አለም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ካቀማቹ በላይ ከሆነ መንግስት አካላት ካልሆነ ግን ላጠብቁት፣ ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናት ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው፣ መፍትሄ የማሰጡት ከሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ካርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት፣ ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን፣ ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳያቸው። ሰላም፣ ክርስቶስ ከእነርሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የወሃቢያ ክንፍ በዛ አካባቢ አካባቢ ስላለ ሰባ ሁለት ሴቶችን በገነት አገኛለሁ ብሎ ለሀጩን የሚያዘረባደረብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የወሃቢያ ክንፍ ይህም በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን። በነገር ምስራቅ አርሲ ደህና ዜና ራሱ ከመንግስት ተቋሞች ውጪ በሌሎቹ ላይ አታገኝም። እኔም አሁን ወደዚህ ዝግጅት ከመግባታችን በፊት እንዳሳየሁ ተክሌ በጣም በአመት ውስጥ ተደጋጋሚ ተደጋጋሚ ወንጀሎች የኦርቶዶክስ ተዋህዶ ቤተክርስቲያን ምዕመናን ላይ ብቻ ያተኮሩ የሚፈጸሙበት አካባቢ ነው ይሄ ምስራቅ አርሲ። ይሄ የሰሞኑ የ25 ሰዎች በቤተ ክህነቱ መረጃ 25 ሰዎች ሞቱ ያለው በዚች በጥቅምት ወር ብቻ የሆነ ነው። እኔ አሁን እየሰበሰብኩት ባለው መረጃ በአካባቢው ያሉ ሰዎች እንደነገሩኝ በቀን ከአምስት ያላነሰ ሰው ይገደላል፣ ምስራቅ አርሲ ውስጥ ክርስቲያን። ይሄንን እንግዲህ በአመት ልናባዛው እንችላለን። ምን ያህል ክርስቲያን እያለቀ እንደሆነ ይሄ ተክሌ የንብረታቸውን አይመለከትም፣ የተፈናቀሉትን አይመለከትም፣ የቆሰሉትን አይመለከትም። የሞቱትን ብቻ ነው። በአቬሬጅ ቀንሸው ነው እኔ፣ እነሱ የነገሩኝ ከዛ በላይ ነው። እንደዚህ ያለ ስታትስቲክስ መናገር በጣም ከባድ ስለሆነ የነገሩኝን በጣም ትንሹን ወለሉን አራውን ሳይሆን የቁጥሩን ወለል ወስጄ ነው የተናገርኩት። አርሲን ይዘ አርሲን ማዕከል አድርገህ ያለው አካባቢ ግን የእምነት ችግር ነው ያለው እና ይሄንን ደግሞ እኔ ምንጮቼ እንደነገሩኝ የሚታጠቁት በመንግስት መሳሪያ ነው፣ ከሌላ ይሄንን ደግሞ ያውቃሉ፣ የመንግስትም ሰዎች ያውቃሉ፣ በተዋረድ እላይ ድረስ ያውቃሉ። ይሄ ጥንስሱ የተጀመረበትን ጊዜ የምናውቀዋለን። ጥንስሱ የተጀመረው የኦሮሚያ ፕሬዚደንት ከነበረው ከጁነዲን ሳዶ ጀምሮ ነው። ሳዶ የአርሲ ሰው ነው። በዓላማ በዓላማ ክርስቲያኖችን ከኦሮሚያ መዋቅሮች ማግለልን ዓላማ አድርጎ ይሰራ የነበረ ሰው ነው። እንዲሁም አንድ ሰው የድሮ የአንድነት እና የኢዜማ ምክትል የነበረው አንዱዓለም አራጌ እሱን መጽሐፍ፣ አንድ ወንድም ኮት አድርጎ የጻፈውን አይቻለሁ። ምድን የሚለው አለ። አንዱ አለም ስለ ጁነዲ ሳዶ ሲናገር መስቀል የያዙ ሰዎች ሳይ እነዚህ በቃ እንደው እንጨታቸውን ይዘው እያሉ በፊት ለፊት ይናገር ነበር። ጁነዲ ሳዶ እና ጁነዲን አርሲን እንደ ኤግዛምፕል አድርጎ እንደውም አንድ በዚህ በኦሮሚያ ውስጥ ባላቸው የስልጣን ፍትጊያ ባሎን እና አርሲን የሚጠሩበት የሆነ ስም አላቸው ራሳቸው የዛው የፖለቲካው ሰዎች ዘነጋሁት እንጂ አንድ ስም ነበራቸው እና የዚህ እዛ አካባቢ ያለው የሸኔው የእንቅስቃሴ የእምነት ነክ እንቅስቃሴ የጡት አባቱ ዩነዲሳ ዩነዲሳ። ስለዚህ የመንግስት መዋቅር በደንብ የሚያውቀው ይሄ ሰውዬ ጉዳዩ ውሸት ነው ብሎ ሲናገር፣ ወዲያ የገባኝ የዛ ነገር እውነትነት ነው፣ ተክሌ። ልክ ነው። አክቹዋሊ ጅነዲን እኮ እንደው ሙሉ በሙሉ ባላስታውሰውም ቀሲስ ያኔ ከኢትዮጵያ ተሰዶ ሊወጣ ሰሞን የሆነ ሚስቱም ታስራበት ነበር መሰለኝ፣ የሆነ ሰዓት ላይ እንደው ከሳውዲ ገንዘብ ስትቀበል ተብሎ አይ ቲንክ ብዙ ሂስትሪ ያለው ሰው ነው ኤንድ ሆስታይል ነው። ልክ ነው። ለክርስቲያኖች ለኦርቶዶክስ እምነት ተከታዮች በተለይ አይ ቲንክ ሆስታይል የሆነ ሂስትሪ ያለው ሰው ነው። አንድ ናው ገብቶ ገባ ለውቶ ከመጣ በኋላ አቢ ከመጣ በኋላ አንድ ሪሰንትሊ እዚ ባሌ አየውት ልበል ሶፎሞር ላይ ነበረ ቪዲዮ ምናምን የሰሩት ውስጥ ሳሙኤል አይ ቲንክ የቀረበ መሰለኝ ጁነዲን ካልተሳሳት ኩኝ ኤንወይስ አሁን ካለው መንግስት ጋር ይሰራል አይ ቲንክ እኔ ቀሲስ እኔ ቅድሜ ያነሱት ነጥብ ሰው ኮሪሊ ይህን የሚያደርጉት ኃይሎች እንደተባለው ከመንግስት እውቅና ውጪ የመንግስት ድጋፍ ሳያገኙ ሽፍቶች ከሆኑ እኔ እኔ በአካባቢ በኖርኩበት ባደኩበት ማቀው የአካባቢው ህዝብ ብዙውን ጊዜ መንግስት ጣልቃ ገብቶ የኃይል ሚዛኑን ሲያዛባው ነው እንጂ። በነገራችን ላይ የአካባቢው ሰው በራሱ ከተተወ ዲፌንድ እንዲያደርግ ራሱን ዲፌንድ የሚያደርግ ቢችል ነው። በነገራችን ላይ በተለይ እንደዛ እንዳያደርግ ግን ልክ ነው። ለዛ ነው ከመንግስት ጣልቃ ገብቶ የኃይል ሚዛኑን ካላዛባው ያልኩት ለዛ ነው። ምክንያቱም መንግስት መጥቶ ህዝቡን በአንዱ ሳይድ ሚዛኑ በአንዱ ሳይድ ከሆነና አንደኛውን ዲስኤብል ካደረገው መሳሪያውን ከነጠቀው፣ ትጥቁን ከነጠቀው፣ ኦብቪየስሊ ሌላኛው በግላጭ መጥቶ ፋሲካ ነው የሚያደርገው።